ግራ ይበለት ጋሽታሜ ይሄ ስራው ፀባይ ነው መቼ ይሄ የለየለት ሌብነት ነው እናትም ቁስሏ ናቸው ይባታሉ ታዲያ እኮ እኔ ምንም አላውቅም ምንም ችግር የለውም ይልቅ ለጊዜው ክላስ ይለባትና ትንሽ እኔ ጋር ቆይታ ብትመለስ ምን ይመስልሻል ይሄ ዳርጎ ዛው ቀለጥ ምን እንደሚያቀምሽ ነው ችግር እንዴ ዶክተር እሱ መምጣቱ ካልሆነለት ወይ እሷን ይውሰዳታ ተብሰልሳ አሳታል ዋናዋ የስነ ልቦና ሊቅ እንዲህ አይነት ነንሰንስ ስታወሪያለሽ! እንደዚህ እንደምትለኝ ጠብቄ ነበር። አለበለዚያ ራሴን የማጠፋ ነው የሚመስልኝ። አይዞሽ መሲ፣ ራስሽን የምታጠፊበት ምንም ምክንያት የለሽም። አስታውቅብሻለሁ እኮ። ዳናት ናት አይደል? ዳናት ምን? ወይ ከእሷ ጋር ተጣልተሻል? ወይ ደግሞ የሆነ ነገር አድርጋሻለች።

አሁን እዚህ ቤት ውስጥ ሰው የለም ማለት ነው። ከየት የመጣ ሰው ግን አልተከራየም እኮ። ቢከራይ ሰዎች ይህን አምታሽ አሳየልሻለሁ። እንደውም ይህን ሰሙ ደላሉ እጅ ሰዎቻችን እያመጡ ሲመላለሱ ነው የከረሙት። ታዲያ ደፍሮ የገባ አንድም ሰው የለም። ምንድን ነው ነገሩ አባባ? እዚህ ቤት ውስጥ ሰው ነበረበት አይደለም እንዴ? ቀድሞ ተከራይ ማለትሽ ነው? እኔ ተከራዮቹን ያሁኑ አላውቅም፣ ግን ሰዎች ነበሩበት። እነሱም አለቀሉ። ለእንዴ መቼሽ ነው የመቼሽን ማለት መቼ ይለቀቁት? አንድ ሁለት ወር አይሆናቸውም ብለሽ ነው። ሁለት ወር አሁ ምንድን ነው እሱ ነገሩ? ይሄ ልጅ እኔ እኮ ደላላ መስለሽ ይሄ ነው የቋጡን የባጡን የሚቀባጥርልሽ። ከዚህ ለቄት እንደገቡ ያውቃሉ። እረቴት ብዬን የልጅ እነሱ አልቀቁ ማግስት ነው ጥበቃ የተቀጠሩት፣ ከቴት ያውቋቸዋሉ ብለሽ በእግዚአብሔር አባባዬ የሚያውቁት ነገር ካለ ይንገሩኝ። ውይ ውይኔ ልጅ ምን ያስደብቀኛል ብለሽ ነው? እንደው በማርያም አባባዬ በልጆቼ እሾታለሁ ረጆቼን እንሳ ኧረ እንደው ይሄ ጨለማ ይንጋል። የት ነው ያላቃቸው? ችሎቱ የዕለቱን ስራ ጀምሯል። ዳኛ ታደሰ አስማማው። ጉዳዩ በከሳሽ ሌንሳ ከሌቻና በተከሳሽ በሉ ወዳጆ መካከል የሚገኘውን ክስ ለመመርመር ነው። ተከሳሽ አቶ በሉ ወዳጆ ለ18 ዓመታት በሚስትነት አብረዋቸው የኖሩትን የግል ተበዳይ ወይዘሮ ሌንሳ ከሌቻን በጉለሌ ክፍለ ከተማ ቀበሌ 10 11 12 ልዩ ቦታው ሼህ ወጀሌ መስጊድ አካባቢ በግምት ሁለት ሰዓት ተኩል አካባቢ ሲሆን በበር መቀርቀሪያ የብረት ዘንግ ከደበደቧቸው በኋላ ሁለተኛ ደጃፌት ድርሽና ገድዬ ለጅብ እሰጥሻለሁ ብለው በማስፈራራት ከቤታቸው አባሯቸዋል በሚል በ1996 ዓመተ ምህረት የወጣውን የወንጀል ሕግ አንቀጽ 556 እና 550 ላይ የተመለከተውን በመተላለፍ ክስ ቀርቦባቸው ነሐሴ 10 ቀን 2002 ዓመተ ምህረት በዋለው ችሎት የእምነት ክደት ቃላቸውን ሲጠየቁ ጥፋተኛ አይደለም ስላሉ መዝገቡ ለዛሬ የተቀጠረው የከሳሽ ምስክሮችን ለመስማት ነው። የከሳሽ ምስክሮች ተማልቶ ቀርቦ በደንቡ መሰረት ምለዋል። የከሳሽ ጠበቃ ምስክሮቹ ምንድን ነው የሚያስረዱልን? ዛሬ የቀረቡት ምስክሮቻችን በደንቡ መሰረት ለፍርድ ቤቱ የሚያስረዱልን ናቸው። ጥሩ። የከሳሽ አንደኛ ምስክር ይቅረቡ። ስሙ ማን ነው? ሌንሳ ከሌቻ። አቤት። ሌንሳ ከሌቻ። አድራሻ? ጉለሌ ክፍለ ከተማ ቀበሌ 10 11 12 የቤት ቁጥር? የቤት ቁጥር የለው። ተከሳሽን ያውቃቸዋል? አዎ፣ ባለቤቴ ነው። 18 ዓመት አንድ ላይ ኖረናል። ጸብስ አላችሁ? አዎ አለን። ዛሬ እዚህ ለምን እንደተፈለጉ ያውቃሉ? ለምን እንደተፈለጉ፣ ለምንድን ነው ዛሬ እዚህ የመጡት? የመጣውት አለ ምስክርነት ነው። የከሳሽ ጠበቃ ይቀጥሉ። ተከሳሽ አድርሰውብኛል ስለሚሉት በደል እስቲ ለፍርድ ቤቱ ያብራሩ። 18 አመት በባልና ሚስትነት ኖረን ስናበቃ ድንገት ከመሬት ተነስቶ አላቅሽም ማለ እንዳልሞት እንዳልሽር አድርጎ ቀጥቅጦ ከቤት ካስወጣኝ በኋላ ደጄ ድርሽ እንዳትይ፣ ድርሽ ብትይ ቆራርጬ ለጅብ ነው የምሰጥሽ ብሎ አውጥቶ ጣለኝ። ከሀብት ንብረቱ እንኳን ሳያካፍለኝ ይኸው የሚላስ የሚቀመስ አጥቼ መከራዬ ነው ያለ። ተከሳሽ በምን ስራ ነው የሚተዳደሩት? በልመና። ከመቼ ጀምሮ ነው በልመና ስራ ላይ የሚተዳደሩት? ከመቼ ጀምሮ እንደሆነ እንኳን አላውቅም። እኔ ሳውቅ ግን ሌላ መተዳደሪያ የለውም። ተከሳሽ በዚሁ የልመና ስራ ያፈሩት ሀብትና ንብረት ምን ያህል ግምት አለው? ንብረት ከተባለ እንኳን ይህን ያህል እየረባም እቃ የለውም። በዳ የያዛቸው ቴሌቪዥኖች ነበሩ፣ እሸጧቸዋል። በጥሬ ገንዘብ ግን ከሁለት መቶ ሺህ ብር በላይ ቤት ውስጥ አለ። እሺ ተከሳሽ ከሁለት መቶ ሺህ ብር በላይ ቤታቸው ውስጥ እንዳላቸው እርስዎ እንዴት አወቁ? እኔነኛ ማታ ማታ ሳንቲሙንና ብሩን እየለየው የማስቀምጥለት። በዚህ ላይ በአመት በአመት ሁሉንም እየዘረገፍን እንቆጥሯለን። በብር ምን ያህል በሳንቲም ደግሞ ምን ያህል ይሆናል? በተከሳሽ ቤት ውስጥ የሚገኙ አብዛኛው ሳንቲም ነው። የዛሬ አምስት ዓመት ገደማ የመቶ ሺህ ብር ሳንቲም በጆንያና በላስቲክ ቆፍረን ቀብረናል። በብርም አንድ ሀያ ሺህ ብር የሚሆን ነበር በቀደም ለአንድ ወዳጁ አበደረው እንጂ። ብድር ማለት በወለድ ወይስ ያለወለድ? አረ በወለድ ነው። የተበዳሪው ስም ማን ይባላል? ክፍሌ ሀዋስ ይባላል። አብሮ አደጉ ነው። እሺ፣ ማታ ማታ ከተከሳሽ ጋራ አብረን ነው የምንቆጥረው ብለዋል። የተከሳሽ የቀን ገቢ ምን ያህል ይሆናል? እንደ እንደቀኑ ሰላሳም አርባም ሃምሳ በዓል የሆነ ጊዜ ደግሞ መቶም ሁለት መቶ ያስገባል። ተከሳሽ በምን ነበር የደበደበው? በበር መቀርቀሪያ ብረት በፌሮ ነው። ተከሳሽ በወቅቱ ድብደባውን ያቆሙት ሲበቃቸው ነው ወይስ ሰው ነው ያስጣለው? ኧረ ጎረቤት ነው ጨዋቴን ሰምቶ ይመጣል። እሱማ ሊጨርሰኝ ነበር፣ ጨርሻለሁ። ክብር ፍርድ ቤት ጥሩ ተከሳሽ ጠበቃ አያስፈልገኝም ራሴን እከላከላለሁ ብለዋል። ለከሳሽ አንደኛ ምስክር መስቀለኛ ጥያቄ ካለው ያቅርቡ። አንቺ አብረሽ ለምነሻል፣ የሰው ፊት ገርፎሻል። ተቃውሞ። ተከሳሽ ጥያቄው ተገቢ ስላልሆነ እባክዎ ተገቢ ጥያቄ ካለው ያቅርቡ። ሚስቱ ነኝ ብለሻል ሰማን ያለሽ በህግ ተጋብተናል። 80 የለ አስራ ስምንት አመት ግን በሚስትነት አብሬ 50 አመት ለምን አትኖርም እንዴ? ህግ 80 ሳይኖር ሚስትነት አለ እንዴ? ተቃውሞ። ተከሳሽ ሌላ ጥያቄ ካለው? የለኝም። አቤት፣ ጥያቄ የለኝም። የከሳሽ ጠበቃ የማጣሪያ ጥያቄ ካለው? የለኝም። እሺ እርስዎ ጨርሰዋል እናመሰግናለን። የከሳሽ ሁለተኛ ምስክር ይቀሙ። ስምዎን ማን ልበል? ክፍለ ሀዋስ፣ ክፍለ ሀዋስ። እድሜ አርባ ሁለት ስራ አለዎት? አዎ፣ የቤት ስራ ተቋራጭ። አድራሻ ኮልፌ ክፍለ ከተማ ቀበሌ ዜሮ ሶስት የቤት ቁጥር ዜሮ አዳ። ተከሳሽን ያውቃቸዋል? አዎ ጸብስ አላችሁ? የለም። ዝምድናስ? ዝምድና ባይኖረንም እንደ ወንድም የማየው አብሮ አደጌ ነው። አሁን እዚህ ለምን እንደተፈለጉ ያውቃሉ? አዎ ለምስክርነት ነው። የከሳሽ ጠበቃ አይቀጥሉ። እሺ። ተከሳሽ አብሮ አደጌ ነው ብለዋል። እስቲ ስለ እውቂያችሁ ያብራሩ። አብሮ አደጌ ነው ስል ከልጅነት ጀምሮ ነው ትውውቃችን። አንድ ትምህርት ቤት ነው የተማርነው። አንድ ሰፈር ነው ያደግነው። እስከ ስንተኛ ክፍል ነው አብራችሁ የተማራችሁት? እስከ አስረኛ ክፍል አብረን ነበር። ከዛ በኋላ እሱ አቋረጠ። እኔ እስከ አስራ ሁለት ቀጠልኩ። ተከሳሽ ትምህርታቸውን ካቋረጡ በኋላ ምን ስራ ሰሩ? ለሁለት ዓመት ይሁን ለሶስት ዓመት እንዲሁ ቆየ። ከዛ አንድ ሁለት ቀስ በቀስ እያለ ወደ ልመናው ገባ። ተከሳሽ በልመና ስራ ከተሰማሩ ምን ያህል ጊዜ ይሆናቸዋል? በግምት ሰላሳ ዓመት ገደማ ከተከሳሽ ጋር ከትምህርት ቤት ከተለያያችሁ በኋላ እንዴት እንደገና ተገናኛችሁ? እኔ ትናንሽ የኮንስትራክሽን ስራ እየተቋረጥ ሰራ ነበር። በመሀል ገንዘብ አጠረኝ ስራውን ለመጨረስ ማለት ነው። እሱ አራጣ ይበድራል የሚባል ወሬ ሰማ ነበረ። ከዛ ቤቱ የሄድኩኝ ተገናኘን፣ ተበደርኩት። ምን ያህል ተበደሯችሁ? 20 ሺህ እስከ 30 ሺህ በሶስት ወር የሚመለስ 10 ሺህ ብር ወለድ ማለት ነው ጨርሻለሁ ተከሳሽ ለከሳሽ ሁለተኛ ምስክር መስቀለኛ ጥያቄ ካለው ሀያ ሺህ ብር ነው ሰላሳ ሺህ ብር ነው የተበደርከው ሀያ ሺህ ብር አበደርከኝ ሰላሳ ሺህ ብር እንደተበደርኩ አድርገህ አስፈረምክን ነው ውሸትክን ነው ምለ ተገዝተ እግሬ ላይ ወድቀ ወንድሜ ከጉድ አውጣኝ ብለ ሰላሳ ሺህ ብር ነው የተበደርከኝ ተከሳሽ ስነስርዓት ሌላ ጥያቄ አለው የለኝ የከሳሽ ጠበቃ የማጣሪያ ጥያቄ ያለው? የለኝም ክቡር ፍርድ ቤት። እሺ እርሶ ጨርሰዋል፣ መሄድ ይችላሉ። የተከሳሽ ሶስተኛ ምስክር ይቅረቡ። የዚህ መልካም ልደት ይሆንልሽ። ዜ አና ጥሩ ጓደኛሽ እንደምትሆን ተስፋ አድርጋለሁ። አቤት ወያ፣ እንዴ፣ አሁን ነኝ ነኝ እንዴ ነህ? ሰላም ነው። አዎ የቪዛ ልደት እያከበር ነው። ጫጫቷ አይሰማህም? እህ ምን አልከኝ? እንዴ ቀኑን፣ አስታውሰማ ሰማ እንደምትደውል እርግጠኛ ነበር፣ ግን ስትዘገይ ጊዜ በቃ የረሳኸው መስሎን ነበር

ስቶታ ብትልክልኝ ምን ያደርግልኛል አንተ ለምንድን ነው የማትመጣው ባክ ውሸትን ነው ልመጣ ነው ልመጣ ነው ትላለ እንጂ አንተ ብትመጣ አውቃለ አንተ መጣለው እያልኩ መጎጎት ብቻ ነው ስራ አው ውሸታነ ውሸታም ባትሆን እስካሁን ትመጣ ነበረ በቃቸው በልደት ቀንማ እንደዚህ መደበር አያስፈልግም። ከባትሽ ከምን ታባብላችሁ ነበር? ሁሌ እየደወለ ሊመጣ ነው ይለኛል። ለማይመጣው ነገር ለምን ይዋሻል? አይ ቤዚ ከአሜሪካን ሀገር እኮ መምጣት እንደዚህ ቀላል አይደለም። አየሽ አሜሪካን ሀገር እኮ ሲኖር ብዙ ነገር አለ። ለምሳሌ ስራ የሚሰራ ከሆነ የቅጥሩን ሁኔታ መጨረስ አለበት። በዛ ላይ ደግሞ ከመንግስት የተበደረው ብድር ካለ እሱንም ከፍሎ መጨረስ አለበት። ለመንግስት የሚያስገባው ደግሞ ግብር ካለ እሱን መጨረስ አለበት። ደግሞ እዛ ሲኖር እኮ ቤት ንብረት፣ ሀብት ካለው እሱን ሽጦ ለመቀየር ደግሞ አሁንም ጊዜ ይወስዳል። አደለ እንዴ? በዛ ላይ ደግሞ ልክ እንደ አንቺ እንደዚህ ደግሞ ተማሪ ከሆነ የትምህርቱን ጊዜ ማጠናቀቅ አለበት እና ስታስቢው እንደዚህ በአንዴ ቶሎ ለመምጣት በጣም ይከብዳል። ለዛ እኮ ነው ሁሌ እንደዚህ የሚለው። ታዲያ ይህን ሁሉ ሰጨርስ ለምን ልመጣ ነው ብሎ ያሽ አንቺ እንዲመጣልሽ በጣም እንደምትፈልጊ ስለሚያውቅ ደስ እንዲልሽ እኮ ብሎ ነው ቢመጣ ነው እንጂ ደስ ምል ውሸቱን ልመጣ ነው ቢለ ደስለኛ እንዲ ከሚያቆቀስ ነው ነው ሻላይ። አይዞሽ ቤዜ እንደዚህ አጓቶሽ የሚቀር አይምሰልሽ አንድ ቀን ሳታስቢው ከች ይልልሻል ታዲያ ይዛኔ እኔን ጣል ጣል ማድረግ አይቻልም እሺ ለምን ጣል ጣል ላረግሻለሁ ያው ግን ደውል ጊዜያችን ነው አደል የምንቀጥለው ቤዜ አሁንም እሺ እኔ ቆንጆ አውቄ ነው ዘንቤ ስቀልድሽን አሁን ይችን የጀመር ሻትን ጨርሽ አንድ ሰው በልኩ የተፈጠረ አንድ ሰው አለ የሚለው አባባል እውነት ከሆነ፣ አንተ የተፈጠርከው ለእኔ ነው። ከተገናኘን እኮ አመት አልሞላ ነው ማቤል። ታዲያ ለምንድን ነው ዘመኔ ሙሉ አብሬ እንደኖርኩኝ ሁለመናዬ ከሁለምና የተዋሃደው ለምንድን ነው የጠት ጫፍ ሲነካኝ የመጀመሪያ ዝናብ እንደዘነበላት የበረሃ አበባ ድምቅ ብዬ የምፈካው። ማፍቀር ለካ እንዲህ በቁም ገነት መግባት ማለት ነው። አምላክ ጠቢብነትህን ለመረዳት ፍቅርን ከማየት በላይ ምን ይሻል? ደህና ነሽ? የተሰጠኝ የሞግዚት ገጸ ባህሪ ነው። ሞግዚት ደግሞ ፍቅረኛ የላትን ብለሽኝ ነበር ይኸውን እየተለማመች ያለሽ ሆኖ የፍቅር ትዕይንት አይደለም። ፍቅር የቁም ገነት ምናምን ነው። ግን በውዴ ታተዋውን ዳይሬክተሩ ደስተኛ ስላልሆነ ምናልባት እድሉን ቢሰጠኝ ብዬ የራሴን ዝግጅት እያደረግኩ ነው። ለመሆኑ የትርፍ ሰዓት ይከፍሉሻል? የትርፍ ስራ ቤቶች ሁሉ ሻጥ ለመጣሹ ይሄው አሁን እዚህም እየሰራሽ ነው፣ እና ይሄ ትርፍ ሰዓት አይባልም። ይሄ እኮ ለራሴ ብዬ የማደርገው ነው እንጂ ቤት ውስጥ እንድትሰራ ማንም ያስገደኝ የለም። ይሄ ደግሞ የተሻልኩኝ ለመስራት የራሴ የማደርገው ጥረት ነው ነው የተሻለን ሆነን ለመገኘት ጥረት ማናደርገው ሳሎን ሄደው መሲህ የምትባል መሲህ የምትባል እቺ የሰው ጮሌ እቺ የሰው ጮሌ መሲህ የምትባል እቺ የሰው ጮሌ ሸዋን ከነሱ ፉ አረገችው ሎሌ ይኸው ፎቁን ሰራች ይሄው ፎቁን ሰራት ይሄው ገተረችው ፎቁን ሰራቸው ገተረችው ይሄው ፎቁን ሰራት ይሄው ገተረችው ሸዋን እንደ ሎሚ መጣየጣለች ደርሰ ብግን ብግን ደርሰ ብግን

ነገር ሽ እኮ መሲ፣ እነኚህ ሰዎች ቤቱን እንዳደቀሙ እርግጠኛ ነኝ። ሽማግሌው ሆን ብለው ነው ዘበኛ ስመስለው ያዘጋጇቸው አንቺ ልትመጪ እንደምትችል ይገምታሉ። አንዲት ልጅ ከመጣች እንዲህ እንዲህ ብለው መልሶ አት ለማለት ያዘጋጇቸው ነው የሚመስለኝ። አረ እንዶ እንዳፍሽ ባደረገው፣ እንጂ ለቀው ከሆነ ከየት ብዬ አገኛቸዋለሁ? የልጅም ነገር አከተመለት ማለት እኮ ነው። አንቺ ጥያቄውን ካቀረብሽላቸው በኋላ አድራው ሲሸታቸው ቤቱን ለቀው ደብዛቸውን ለማጥፋት ቢሞክሩ አይገርመኝም። አንቺ ካልሄድሽባቸው ግን ቤቱን ሊለቁ የሚችሉበት ምክንያት በፍጹም አይታየኝም። እግዚአብሔር ይርዳ። መሲ፣ በቃ አንቺ ሂጂ ተመለሽ። ለምን መለሳለሁ? አብሬሽ ነው እንጂ መሆኑ። አይ አንቺ ማ መሄድ የለብሽም። ምናልባት ባጋጣሚ እንኳን ብቅ ቢሉ ካዩሽት አንድ አንዳንድ ጥንቃቄ ሊወስዱ ይችላሉ፣ እና ብቻሽን ልትሆኝ እኔ ምን ሆናለሁ? ማን ያውቀኛል? እኔ ግድ የለም። በቻው በቃ ሂጂ።